ሰላም ጤና ይስጥልኝ። የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬ በአዲስ ቪዲዮ ተከስቻለሁ። ሙስሊም እህት ወንድሞቼ፣ ወገኖቼ እንኳን አደረሳችሁ ለረማዳን ጾም እያልኩ ኦርቶዶክሳውያንም እንኳን አደረሳችሁ ለአርባ ጾም አኩዳዴ እንዴት ናችሁ? ደህና ናችሁ ወይ? ያው በእንደዚህ አይነት መልኩ በመምጣት ትንሽ ጠፋ ብያለሁ ሌላ ሌላ ቪዲዮዎችን እየፖስተትኩ ማለት ነው። ዛሬ አጋጣሚ ለጸጉር ቅባት ሳዘጋጅ ለምን አልቀርጽም ብዬ መቅረጽ ጀመርኩ ማለት ነው። ያው ሮዝመሪውን ካጠብኩ በኋላ ነው መቅረጽ የጀመርኩት እና እንደምታዩት ከዚህ ጋር ምን አለመሰላችሁ ሮዝመሪ አጥቤ ይሄ በእንደዚህ በእጅ ሶፍት እንደዚህ ያያችሁታል። እንዲህ ምውሃ እንዳይኖረው አድርግ ያለው ማለት ነው። ከዚህ ጋር ቅርም ፉልና ጅንጅብል አቀብ ያለው ጅንጅብሉን በእንደዚህ አይነት መልኩ ቆርጬ ከዚህ ጋር ኦሪጂናል የወይራ እዛይት አለኝ ማለት ነው። ከዚህ ጋር ደግሞ እንደምታዩትኝ እሬት ወይንም ኦሊቨራ እንደዚህ አጥቤ ቆርጬ አዘጋጅቻለሁ። እዚህ ጋር ደግሞ እንደምታዩት ኦሪጂናል የወይራ ዘይት ነው ያለኝ። እንግዲህ አሁን ክረምት ስለሆነ አይደርግም። ሮዝመሪያችን ይሁላችሁ በዚህ አይነት መልኩ አለኝ ይህን በረዶ ቤት አስቀምጠዋለሁ ወይንም አፈለዋለሁ በኋላ እንድጠቀምበት እነዚህን ጠቅለል አድርጌ ከዚህ በብረት ድስት ጋር አደርጋችሁና እሳቱንን ቅንስ አድርጌ እሳቱን ቀንስና ምን አደርጋለሁ መሰላችሁ እሳቱንን ቀንሽ እንትንላለሁ ማለት ነው እሳቱን ቅንስና በደንብ ሞቅ እስከሚል እንትንለዋለሁ አያችሁ ከዚ ጋ የሁላችሁ በሶፍት ነው እንደዚህ ያደረኩት።

የሚጠቅም የሚጠቅም አሪፍ የቅባት ህንዶቹ ይህን እየተቀብኑ ነው ጸጉራቸው የሚያድግላቸው። እንደገና ደግሞ እኛ የእነሱን እየተከተልን የህንድ ቅባት ከምንገዛ ይልቅ ራሳችን በቤታችን እንደዚህ አዘጋጅተን መጠቀም እንችላለን ማለት ነው። እጅን ደከመኝ ይገርመ እጅን ደከመኝ ላችሁ በዚ አድርጌ እንግዲህ ከአንድ ሌትር ዛይት ልጨርስ ትንሽ ነው ይቀራኝ ለሰላጣ መስሪያ እንዳልቅ ሚቀነጥ ማለት ነው። ይህንን እንደዚህ በደንብ ካዘጋጀሁ በኋላ ይህንን በደንብ መዘጋጀት አለበት። ዘይቱ በደንብ እንትን እስከሚል ያቸርን። ከዚህ ጋር ሌላ ቅባት መቀላቀል የምትፈልጉ ልጆች መቀላቀል ትችላላችሁ። ለምሳሌ ብዙ የሚቀላቀሉ ቅባቶች አሉ። ቀላቅላችሁ መቀባት ትችላላችሁ። ውድ ኢትዮጵያ ኤርትራውያን፣ አሁን ይህን እሳቱን ቅንስ አድርጌ ጥደዋለሁ ማለት ነው። አያችሁት? እሳቱንን በደንብ እንደዚህ ቅንስ አድርጌ በእንደዚህ አይነት መልኩ ተንጨቅጭቋል ማለት ነው። አሁን ላጠፋው ነው። ይህንን አጥፍቼ ከበረደ በኋላ እንግዲህ በጠርሙስ ነው ማስቀምጠው፣ ሰፋ ባለ ጠርሙስ ማለት ነው። አያችሁት እንዴት እንደሚያምር ዩ በጣም ነው የሚያምረው። ይሄ ለፀጉራችን በጣም በጣም የሚያምር የፀጉር ቅባት ነው። እኔ አላጠለውም፣ እንደዚህ አድርጌ ነው ማስቀምጠው፣ ምክንያቱም ከዚህ ጋር ያለውን ሙዝሙዝ አድርጎ እንዲወጣው ማለት ነው። እና የሁላችሁ ህንዶቹ እንደዚህ እየሰሩ ነው የሚጠቀሙ። ስለዚህ እናንተ አርቴፊሻል ነገር ከምትጠቀሙ ወይንም ደግሞ አርቴፊሻል ፀጉር ከምትቀጥሉ ወይም ደግሞ የእነሱን ማለት ነው የእነሱንን ጊዜ ያለፈበት ቅባት የተለያየ የህንዶችን ያሳድገን ምን እያለ ሲሸጡላችሁ ከምትገዙ እራሳችሁ ይሄ ከማንኛውም ጓዳ ያለ ከመዳም ጓዳ ያለ በየትኛውም ቦታ ላይ በቀላሉ ማግኘት የምትችሉ ስለሆነ እንደዚህ አዘጋጅታችሁ ብትጠቀሙ ይመከራን እላለሁ። እና በጣም አሪፍ ነው። አድርጌ አዘጋጀሁት፣ እዩት። አሁን የሲበርድ አጥልዬ እንዴት እንደመቀባ አሳያችኋለሁ። ይሄን እንዳለ በጠርሙስ አስቀምጠዋለሁ። አያምር? ዋው! በጣም ነው የወፈረው። በጣም ልድልድ ያለ ወፈረው ሲሰነበት ደግሞ እንደዚህ ተዘፍፎ በጣም ይጣፍጣ። ስለዚህ ሁላችሁም ተጠቀሙበት። አያችሁት? በዚህ አይነት መልኩ ጠሏን በርዷንም ይሁት። እኔ አሁን ግን አብሬ ነው የማስቀመጠው፣ አለያየውም ማለት ነው። እንደዚህ እንዳለ አያችሁት። ይሄን ይሁት፣ ያችሁት፣ ውፍረቱን ይሁት፣ ውፍረቱ ይሁት እንዴት እንደሚወፍር በስማ ያችሁት አይደል። በጣም ወፍራን ነው። ድምድፍራ ሲያምር ይሄ የጠለለው ነው። ግን ለመገልበጥ እንዲመቸኝ ብዬ ነው እንጂ እንደዚህ ያጠለልኩት። ይሄን መልሼ ከዚህ ያስገባዋለሁ። አስፎ እንዲቀመጥ ነው መል ቴን አያችሁት አይደል እንዴት እንደሚያምር እንዴት እንደሚወፍር ጸጉራችን በጣም ያሳድግልናል። የሳሳ ጸጉራችን ሙሉ እንዲሆን ያደርገዋል ማለት ነው። ስለዚህ እንደዚህ አድርጋችሁ ተጠቀሙ። በጣም አሪፍ ነው።

እና ሁላችሁም በእንደዚህ አይነት ነገር እየሰራችሁ ብትጠቀሙ በጣም አሪፍ ነው። አንደኛ ለጤንነታችን፣ ሁለተኛ ደግሞ ጸጉራችን እንዳይበጣጠስና እንዲያድግ ይረዳናል። ሌላ ደግሞ የህንዶችን ቅባት ጸጉር ያሳድጋል ምናምን እያሉ በውድ ነው የሚሸጡት። እና የእኛ ልጆች በብዛት ትገዛላችሁ ማለት ነው። ያ ማለት ቀን ያለፈበት ነው። ቀን ያለፈበት ብዙ ጊዜ ተሰርቶ የተቀመጠ ነው፣ አታውቁትም። እና ከዛ ላይ ያለው እናንተ ሊጎዳችሁ ይችላል። ምክንያቱም እነሱም የሚያዘጋጁት ከዚህ ነው፣ ከዚህ ነው የሚያዘጋጁት ምክንያቱም ሮዝመሪውንን ይፈጩታል። ይሄ ደግሞ ኦሊቨራውንን ያደርቁትና ይፈጩታል። አሁን ይሄ በጋ ላይ በደንብ ይደርቃል። በጋ ላይ ቁርጥ ቁርጥ አድርጋችሁ ብትንትን ብትሉትኝ ይደርቃንኝ ማለት ነው። እኔ ራሱ ሞክሬው ነበረ። ይደርቃንኝ፣ ግን ያው ክረምት ላይ አይደርቅም። አንደኛ በጣም ብዙ ጊዜ ነው የሚፈጀው። ኦሊበራ ተሎ አይደርቅም እንደ እንትን ተሮ ስለማይደርግ በጋ ላይ ነው የሚያዘጋጁትና በጣም ብዙ ጊዜ ነው እንትን የሚል የሚያስቀምጡት ያዘጋጁትን እና እናንተ ከዛ ጋር የምትገዟቸው አንደኛ ቀኗቸው ያልፋሉ፣ ሁለተኛ ኬሚካል ያደርጉበታን እንዲቆይ ስለሚፈልጉ ማለት ነው። ያን ገስታችሁ ከምትጠቀሙ እናንተ በቤታችሁ እንደዚህ ፍሬሹን አዘጋጅታችሁ ለአስራ አምስት ቀን እስከ አንድ ወር የሚሆን ማዘጋጀት ትችላላችሁ። ምክንያቱም ምንም ችግር የለውምና እስከ አንድ ወር መጠቀም ትችላላችሁ። ይሄ ተቀብታችሁት ውጭ መውጣት ትችላላችሁ። ምንም የሚያመጣው የጎድዮሽ ጉዳት የለውም። በየትኛውም ቦታ ተቀብታችሁ መሄድ ትችላላችሁ። በየትኛውም ቦታ በየትኛውም ሰዓት መቀባት የምትችሉት የፀጉር ቅባት ነው። እንደገና ደግሞ ሽታ የለውም ሽታ የሚረብሽ ሽታ ምናምን የለውም። እንደውም በጣም የሚያምር የሚጥን የሮዝመሪ ሽታው ነው ያለ እንጂ ሌላ ምንም ችግር የለውም እና መጽሐፍ ቅዱስ ላይ ሴት ልጅ ጸጉሯ መጎናጸፊዋ ነው በፀጉሯ ታጌጥ ነው የሚል እና በጸጉራችን እንድናጌጥ እግዚአብሔር ተናግሯል። መጽሐፈ ምሳሌን መጽሐፈ ማህልየ ማህልየንን ብታነቡ በብዛት ያለው ስለ ሴቶች እና ስለ ወንድ ምክር ነው የሚመክረው። ከዛ ላይ ራሳችን ማግኘት እንችላለን እና ሁላችንም ራሳችን እየጠበቅን በራሳችን እናጌጥ፣ በራሳችን እንዋብ። የሰው የህንድ የባዕድ አምልኮ ነገር ባንጠቀም ጥሩ ነው። አንደኛ የባዕድ አምልኮ በምንጠቀምበት ሰዓት በራሳችን የሌሎቹን መንፈሶች እንዲገቡ እየጋበዝን ነው። ሁለተኛ ደግሞ ለዛ ለመንፈሱ ተገዥዎች እየሆነ ነው ማለት ነው። ስለዚህ ራሳችንን ጠብቅ እላችኋለሁ። እንግዲህ ውድ ኢትዮጵያውያን፣ ኤርትራውያን ሙስሊም ወገኖቼ መልካም የጾም ጊዜ የሆነላችሁ ረማዳን ከሪም ጀምሯን። እህት ወንድሞቼ ኦርቶዶክሳውያን መልካም የሁዳዴ ጾም እንዲሆንላችሁ። ራሳችሁን ጠብቁ። ስትሰሩ እንዳትደክሙ። ምግብ ያው በሰዓቱ ተመገቡ፣ ውሃ ጠጡ። ብዙውን ጊዜ እንግዲህ ያው ስራ ስለሚበዛባችሁ ቴሌፎን ላይ አታተኩሩ። ምግብ እየሰራችሁ ቴሌፎን ላይ በጣም ጥንቃቄ አድርጉ፣ ጉዳት እንዳይደርስባችሁ። ሲደክማችሁ የጣዳችሁት እሳትና ቴሌፎኑ እንትን ስለምትሉ ያ ጉዳት ሊያደርስባችሁ ስለሚችል እራሳችሁን ጠብቁ። ውድ ወገኖች እወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ እግዚአብሔር አምላክ ይውደዳችሁ፣ እግዚአብሔር አምላክ ይርዳችሁ፣ ይጠብቃችሁ። ወጣችሁ ከመቅረት ወጠን ከመቅረት እግዚአብሔር አምላክ ይጠብቀን፣ ይጠብቃችሁ። ሰላማችን ሁሉ ይመልስልን። ሰላም ለሀገራችን ለምድራችን፣ ለወገኖቻችን ይሁንላቸው። እህቶቼ እናንተ የረማዳን ስራ በምትሰሩበት ሰዓት በጣም በጣም ጥንቃቄ በተሞላበት ትኩስ ነገር እንዳያቃጥላችሁ ጋዝ እንዳይፈነዳባችሁ በስነስርዓቱ በስነ ተጠቀሙ። ያለቻችሁን የረፍት ሰዓት ቲክቶክ ላይ ዩቱብ ላይ ምናምን የምትሉትን ትታችሁ ማረፍ አለባችሁ። ምክንያቱም መተኛት አለባችሁ ድካም ራሱ አንድ ትልቅ በሽታ ነው። ትልቅ በሽታ ያስከትላን እና የረፍት ሰዓት እና የምኝታ ሰዓት ሊኖራችሁ ይገባን እላለሁኝ። ሁላችሁም ሰላማችሁ ይብዛ። ዛሬ በዝጭ አጠር ያለች ቪዲዮ ሰነባበታችኋለሁ። ሁላችንም በቤታችን እንግዲህ እንደዚህ በሚያምሬ በጣም ነው የሚያምረው። እያያችሁት ነው። በጣም ወፍራም ነው። እንደዚህ እየሰራችሁ ተጠቀሙ። ለወንድም ለሴትም የሚያገለግል ምርጥ የቅባት አሰራር ነው። በቃ በዚህ ሰላም አበታቸዋለሁ። ደህና ሁኖለኝ። ባይ ባይ።